እስቲ ዛሬም አንድ ጥያቄ ልጠይቃችሁ። ብሩካን እግዚአብሔርን መፍራት ማለት ለእናንተ ምንድን ነው? ብዙ ጊዜ ሰዎች እግዚአብሔርን መፍራት ማለት በቃ መንቀጥቀጥ፣ በሰይፉ ይበላኛል፣ በቃ ይቀስፈኛል፣ ያጠፋኛል፣ ልክ እንደዚህ አይነት ይመስላቸዋል። እግዚአብሔርን መፍራት እግዚአብሔር አባታችን ነው ለእኛ በተለይ ጌታ ኢየሱስን የግል አዳኛችን አድርገን ለተቀበልን እግዚአብሔርን መፍራት ማለት በጣም በቀላል አማርኛ ለእግዚአብሔር በሕይወታችን ውስጥ እውቅና መስጠት ማለት ነው። ታስታውሳላችሁ፣ ዮሴፍ የጴጢፋራ ሚስት ከእሱ ጋር እንዲተኛ ማንም በሌለበት ስትጠይቀው፣ ማንም የለም፣ ማድረግ እችላለሁ፣ ግን እግዚአብሔር ፊት ግን ይህንን አላረግም። እግዚአብሔርን ማንም በሌለበት ግን እሱ እንዳለ አስቦ ዮሴፍ ለእግዚአብሔር እውቅና ሰጠ። አያችሁ፣ እግዚአብሔርን መፍራት ማለት በህይወታችን ውስጥ እውቅና መስጠት ማለት ነው። ማንም በማያይን ነገር ላይ የሆነ ነገር ልናረግ ስንል እግዚአብሔር ያየኛል ስንል ለእግዚአብሔር እውቅና ስንሰጥ የዛን ጊዜ እግዚአብሔርን ፈራ ማለት ነው። ስለዚህ በምታደርጉት ነገር ሁሉ ለእግዚአብሔር እውቅና ስጡት፣ መልእክቴ ነው ዛሬ። ብሩካን ናችሁ።